የዝሆን ጥርሶችን ለመሸጥ የሞከሩ አራት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ረዳሳጅን አባይነን የማየው ተጨማሪ አለው። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኝ ዲዛ ወይም ቁርጥራጭ ብረት መሸጫ ቤት ውስጥ ነው። አንደኛ ተጠርጣሪ ጥር 2017 ዓ.ም ሁለት የዝሆን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ በማምጣት በክፍለ ከተማው ወረዳ አምስት ውስጥ ከሚገኝ አንድ ግለሰብ ቤት በአደራ አስቀምጦ ገዥ በማፈላለግ በኮድ 2 ሲ 06326 አዲስ አበባ ትዮታ በሆነ ተሽከርካሪም ከሌሎች ሶስት ተጠርጣሪዎች ጋር ለመሸጥ ሲሞክር በቁጥጥር ስር መዋላቸው ሰጥቷቸውን በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ማስተባበሪያ ተወካይ ኃላፊ ዋና ሳጅን መኳንን ተመስገን ተናግረዋል። አጠቃላይ ግን የአንድ ዋጋ 350 ሺ ብር ሆኖ ብዛት አጠቃላይ 37 ኪሎ የሆነ ይህ 37 ኪሎ በአጠቃላይ የዋጋ ግምቱ 12 ሚሊየን 950 ሺ ብር የሚያወጣ የዝሆን ጥርስ ሊሸጡ ሲሉ እጅ ከፈንጅ ተይዘው ፖሊስ ምርመራ እያጣራ ያለበት ሁኔታ ነው ያለው። ምርመራውን በተገቢው ካጣራም በኋላ ይህንን የማጣራት ስልጣን ያለው የፌዴራል ፖሊስ ደረጃ የሚጣራ ስለሆነ የምርመራ መዝገቡን ከነ ኤግዚቢቱ ያስረከብንበት ሁኔታ ነው ያለው። ህብረተሰቡ ወንጀልን በመከላከል ረገድ መረጃ በመስጠት እያደረገ ያለው እገዛ የበሌ የሚያሰኝ ሲሆን በቀጣይም ተጠናክሮ መቀጠል አለበት ሲሉ ዋና ሳጅን መኳንን ተመስገን ገልጸዋል። ማንኛውም ማህበረሰብ ፖሊስ የቀኝ እጅ ነው የጀርባ አጥንት ነው። በየትኛውም አጋጣሚ ላይ የወንጀል ድርጊት አጠራጣሪ ነገሮችን ባየ ጊዜ በተመለከተ ጊዜ በአቅራቢያው ለሚገኝ ለፖሊስ ጣቢያ ደውሎ ሪፖርት እንዲያደርግና ፖሊስ በቦታው ላይ ደርሶ ምርመራ እንዲያጣራና ወንጀል ፈጻሚዎች ደግሞ በወንጀላቸው እንዲጠየቁ ለማድረግ ማንኛውም ማህበረሰብ የራሱን ግዴታውን እንዲወጣና ይህን ደግሞ ጥቆማ ለሰጡ ማህበረሰቦች እንዲሁም ደግሞ መሰል ወንጀሎች ሲፈጸሙ ለአጠቃላይ ለፖሊስ ጥቆማ የሚሰጡ ማህበረሰቦችን ደግሞ በዚሁ አጋጣሚ ማለት ነው እስከ እንፈልጋለሁ።